አድማጮች ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹም የፋኖ ኃይሎች በአገዛዙ ላይ የሚያደርሱትን መብረቃዊ ጥቃት አጠናክረው ቀጥለዋል። በአማራ ክልል በአራቱም ግንባሮች በተደረገ ከፍተኛ ውጊያም የአገዛዙ ከፍተኛ ጦር ሲደመሰስ፣ ከፍተኛ የጦር መሪዎችም በፋኖ ኃይሎች ተመተዋል። የፋኖ ኃይሎች ወደ ትላልቅ ከተሞች ገብተውም በሰሩት ከፍተኛ ኦፕሬሽን ከተሞች ሰዎችንም ተቆጣጥረዋል በሸዋ በጎንደር ጎጃም እና ወሎም የፋኖ ኃይሎች እንደ እሳት እየተፋጁ ነው አገዛዙ ከአሜሪካ ያስገባቸው አዳዲስ ክላሾችም በፋኖ እጅ ገብተዋል እያንዳንዱን ከግንባር የተሰሙ የአውደ ውጊያ መረጃዎችን ወደ እናንተም የምናቀርባቸው ይሆናል በሌላ በኩል 2000 የህወሀት ጦር በከፍተኛ ገንዘብ ለሱዳን ኃይሎች ሊሸጥ ስለመሆኑም የቀድሞ የመቀሌ ከንቲባ ተናግረዋል ጉዳዩን በ እንቃኘዋለን። አዲስ አበባ ትላንት ምሽት ቀውጥ ሆናም አምሽታለች። በርካቶች በአገዛዙ ወታደሮች ታፍነዋል። እንዲሁም ዳግም የአዲስ አበባን ህዝብ ስቃይ ላይ የጣለ ሁነት ተፈጥሯል። ጉዳዩን በዝርዝር እንመለከተዋለን። ከውጭ ሩሲያ ወደ አፍሪካ እጅግ አደገኛ የተባሉ ኮማንዶዎቿን ልካለች። ሩሲያ ለምን ላከች? ለማነስ ላከች? የሚለውን በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃም ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾቹ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ማሰብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። በቅድሚያ ራሽያ ወደ አፍሪካ ሰራዊት ላከች። ራሽያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዚዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁም ልዩ ኮማንዶዎችን ወደ ቡሩኪና ፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪናፋሶ ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬ ላይ ተደጋጋሚም የግድያ ሙከራም ማድረጋቸውን ተከትሎ እንደሆነም ተነግሏል ወደ ቡሩኪና ፋሶ ያቀኑት የራሽያ ወታደሮች የቡሩኪና ፋሶ ዋና አየር ማረፊያም እንደሚቆጣጠረውም ተጠቁመዋል። ከራሽያ በተጨማሪም ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውም የሚታወስ ነው። ይህ ራሽያው ፕሬዚዳንት ፑቲን እኛ ያለን ኢብራሂም ትራውሬ ላይ ምንም አይነት አደጋም አይደርስበትም፣ አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዚዳንትን ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡሩኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዙ በዛም የማድረግ ፍላጎት የላትም። ፍትሃዊ ንግድ እንዲኖር ነው የምንፈልገው ሲሎም ፑቲን ተደምጠዋል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ ሀገር ሳንገባም ቡርኪና ፋሶ ያላትን ማዕድን በራሱ ሀገር አምርታ በንግድ ስምምነታችን መሰረት ወደ እኛ አገር እንድትሸጥ ነው እንጂ እኛ ገብተን እንድንዘርፋት አንፈልግም ሲሎም አሜሪካና ፈረንሳይን ሸንቆጥ ያደረገም ንግግር አድርገዋል። አሁን በቀጥታ ወደ አማራ ክልል የግንባር መረጃዎች ያልፋሉ። ከዛ በፊት ግን አንድ አስደሳችና አስገራሚ መረጃ ወደ እናንተ ላደርስ እነዚህ የምትመለከቷቸው የአማራ ፋኖ የህክምና ቡድን አባላት ናቸው ስለ አምሃራ ህዝብ ሲሉ የህክምና ባለሙያዎች በህልውና ትግሎም እያደረጉ ስላለው ተጋድሎ በጥቂቱ ልንገራቸው በጦርነት መሀል ቁስለኛ ለማንሳት የሚደረገው ርብርብ በእነዚህ ዶክተሮች ይከወናል ከህክምና ጎን ለጎን በጎደሉ ቦታዎች ላይ ክላሽ አንስተው ሽፋን ይሰጣሉ በመድኃኒት በህክምና ጦት ለሚሰቃዩም ማህበረሰብ ክፍልም ከፍተኛ ትንቅንቅ በማድረግ ህይወት ለማትረፍ ይጥራሉ። ስለሚደፈሩ እህቶቻችን እናቶቻችን፣ በለጋ እድሜያቸው ስለሚቀጠፉ ወጣቶች፣ ስለነ አይሻ ሰይድ የሚደረግ ብርቱ ተጋድሎ። እነዚህ የምትመለከቷቸው የህክምና ቡድኖች ብዙ ያልተወራላቸው፣ ነገር ግን የህልውና ትግሉ የጀርባ ጥንቶች ናቸው። አሁን በቀጥታ ወደ መረጃዎች አልፋለሁ። በቅድሚያም ከወሎ ግንባር የተሰሙ ሰበር ዜናዎችን ላስቀድም። ዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ ቀጥሏል። ተጠናክሮ በቀጠለው አርባ አንደኛ ቀኑን በያዘው ዘመቻ አንድነት አሳም ነው ክፍለ ጦር ወልዲያ ዙሪያ ታላቅ ጀብዱ በመፈጸም ታላቅ ድልን ተጎናጽፏል። ምስራቅ አማራ ኮር አንድ አሳም ነው ክፍለ ጦር ወልዲያ ዙሪያ በብዙ አቅጣጫ ማጥቃት የመጣን የዙፋን አስጠባቂውን ሰራዊት በተለይ ሳንቃ ከተማ ዙሪያ ልዩ ስሙም ሰርጅ የተባለ ቦታ ላይ አይቀጡ ቅጣት በመቅጣት በርካታም ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ እንዲሆን የሚሶን ገደል በማስገባት ታላቅ ድል ተጎናዝፈዋል። ከወልዲያ ከተማና ከሳንቃ ከተማ ማቅጣጫ ወደ ቃሊምና በቅሎ ማነቂያም በበርካታ እግረኛ ኃይልና ምካናይዝድ ታጅቦ ውጌ የከፈተው የብልጽግና ኃይል ከአሳምኖ ክፍለ ጦር የተለያዩ ሬጅመንቶች የተውጣጣውን የብልጽግናን ኃይል የፋኖ ኃይሎች ድባቅ በመምታት ወደ መጣበት እንዲመልስ በማድረግ ታላቅ ድልን ሰርተዋል። በተጋድሎ በተለይ ሳንቃ አካባቢም ሰርጃ የተባለ ቦታ ላይ በአሳምነው ክፍለ ጦር የተለያዩ ሬጅመንቶች በርካታ የብልጽግና ኃይል ሙትና ቁስለኛ ከመሆኑም በላይ ገደል ገብቶም አልቋል ሲሉም የአሳምነው ክፍለ ጦር ቃል አቀባይ ፋኖ ንጉሱ አብራም ገልጸዋል። ይህ በእንዲህ እንዳለም እዚሁ ወሎ ላይ በወልዲያ ከተማ ከ50 በላይ ወጣቶችና ታዳጊዎች ታፈኑ። የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ ከተማ ካለፉት ሁለት ቀናት ጀምሮ ለግዳጅ ወታደራዊ ስልጠና በሚል በቁጥር ከ50 በላይ የሚሆኑ ወጣቶች መታፈናቸውን ሚዲያችን ለማረጋገጥ ችለዋል። ከታፈኑት መካከል እድሜያቸው ከ13 ዓመት የሆኑ ታዳጊዎች እንደሚገኙበትም ተጠቁመዋል። ወጣቶቹ የታፈኑት በስራ ገበታቸው፣ በትምህርት ቤት፣ በመኖሪያ ቤታቸው እንዳሉ መሆኑ የሚዲያችን ምንጮች አረጋግጠዋል። በአማራ ክልል እየተካሄደ የሚገኘው ጦርነት በመቶ ሺዎች የሚቆጠሩ ወታደሮች የተገደሉበትና ሌሎች በመቶ ሺዎች የሚቆጠሩ ወታደሮች ደግሞ ቁስለኛ የሆኑበት እንዲሁም ከነሙሉ ትጥቃቸው የጠፉበት ገዢው የብልጽግና ቡድን ያጋጠመውን የወታደራዊ እጦት ለመቅረፍ በማሰብ በአማራ ክልል የተጠናከረም የግዳጅ አፈሳም እያካሄደ ይገኛል። አገዛዙ በአራቱ ማዕዘን የሀገሪቱን ዳር ድንበር ሲጠብቁ የነበሩን ወታደሮችን ሰብስበውም ከአማራ ሕዝብ ጋር እያደረገ ባለው ጦርነት ያሳተፈ ቢሆንም የተሰማራው ጦር ከወደ ፋኖ የተሰነዘረበትን አጸፋዊ ጥቃት መቋቋም አቅቶት 75% የሚሆነው ሙትና ቁስለኛ ሲደረግ፣ ቀሪው ደግሞ ከነሙሉ ትጥቁም እየከዳና የተረፈውን በተስፋ መቁረጥ ውስጥ በመሆናቸው የታሰበውን ውጤት ስኬት ማምጣት ሳይቻል ቀርቷል። አገዛዙ የሀገሪቱን ዳር ድንበር ሲጠብቁ የነበሩም ወታደሮችን በአማራ ክልል ጦርነት በማስፈጀቱም በአሁኑ ሰዓት በአራቱም ማዕዘን የሀገሪቱን ድንበር ክፍት የሆነበትና አልሸባብን ጨምሮም ሌሎች አማጺ ኃይሎች ያለምንም ከልካይ ገብተው ያሻቸውን የሚፈጽሙበት ሁኔታ ተፈጥሯል ነው የተባለው። ከአማራ ህዝብ ጋር እያደረገ ባለው ጦርነት እስከዛሬ ባስፈጃቸው ወታደሮቹም ያልተጸጸተው የብልጽግና ቡድን አሁንም ማሪ ወታደሮችን ለማስጨረስ የደሃ ልጆችን አስገድዶ በማፈን ወደ ወታደራዊ ማሰልጠኛ ጣቢያ ለማስገባት እየሰራ ይገኛል። ለዚህም በየአካባቢዎች የሚገኙ የሚሊሻና የአድማ ብተና ኃይሎች እንዲሁም የቀበሌና የወረዳ ካድሬዎች ያገኙትን ወጣት እያፈሱ ለመከላከያ ሰራዊት እንዲያስረክቡ የታዘዙ ሲሆን ለዚህ ተግባራቸውም ከደሞዛቸው በተጨማሪም ጠቀም ያለ ጉርሻ ይከፈላቸዋል ነው የተባለው። ያለፉት ለቀናት ብቻም በወልድ ከተማም ከተማ ከሀምሳ በላይ ወጣቶች የታፈኑ ሲሆን በላሊበላና በመቄት በመርሳና በሐይቅ በቆቦና በአላማጣም በደሴና በኮምቦልቻ እንዲሁም በመካነ ሰላምና በሌሎች የምዕራብ ወሎ ቀጠናዎች በርካታ ታዳጊዎችና ወጣቶች ታፍነው በግዳጅ ወደ ወታደራዊ ማሰልጠኛ ጣቢያም እየተወሰዱ ይገኛሉ። ከበሎ በተጨማሪም አገዛዞም በሚንቀሳቀስባቸው የጎንደርና የጎጃም እንዲሁም የሸዋ አካባቢዎች ላይ የተጠናከረ አፈና በመፈጸም ወጣቶቹን ወደ ወታደራዊ ማሰልጠኛ ጣቢያም እየወሰደ ይገኛል። ከታፈኑት መካከል የአስራ ሁለትናም የአስራ ሶስት ዓመት ታዳጊዎችም ይገኙበታል የተባለ ሲሆን ወደ ውትድርና አንቀላቀልም ያሉትን አሰቃቂ የሆነ ድብደባና ግድያም እየተፈጸመባቸው እንደሚገኝ ሚዲያችን ካሰባሰበው መረጃም ለማረጋገጥ ተችሏል። ይህ አፈሳ በኦሮሚያም እንደቀጠለ ነው። አፈሳው ከኦሮሚያና ከአማራ ክልል አልፎም በሌሎች ክልሎችም የተስፋፋ ሲሆን ትላንትና ሰማና ዛሬ ደግሞ በአዲስ አበባ ተጠናክሮ ቀጥለዋል። ከአዲስ አበባ በተሰማው ሰበር መረጃ በአዲስ አበባ አየር ጤና፣ መገናኛ፣ ገርጂ፣ አዲሱ ገበያ፣ የረር፣ ነፋስ ስልክ፣ ኮተቤም ሾላ በድምሩ ከ239 በላይ ወጣቶች ዛሬ ሌሊቱን ታፍሰው ወዳልታወቀ ቦታ እየተደበደቡ በግዳጅ እንደተወሰዱም ሚዲያችን አረጋግጧል። አየር ጤና ላይ ሲታፈንና ወደ መኪናቸው በግዳጅ ሲጫን እንቢ ያለ ወጣት ቤተሰቡም ርብርቦሽ አምልጦም እንደተሰወረባቸውም አረጋግጠናል። አሁን በቀጥታ ወደ ሸዋ ግንባር አልፋለሁ። ሰበር ዜና በዘመቻ በዞ ሰማዕታት በነበልባሎቹ ታሪክ ተሰራ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በተሰዉ ሰማዕታት ስም ዘመቻ በዞ ብሎ ባወጀው ዘመቻም በአገዛዞ በራስ ጠባቂ ሰራዊት ላይ ከባድ ጀብዱም ሰርቷል። አገዛዞ ነበልባል ብርጌድን ያለበት ቀበሌዎችን በሀይል ቆጣጠራለው ፋኖች ሰዎችንም እበትናለሁ በማለት በተለያዩ ግንባሮች ኃይል በመጨመር አውራ ጎዳና ቀበሌም 21ኛ ክፍለ ጦርን በእግር በማስገባት በሞጆ መስመር ለወራት በንበልባሎቹ በትር ሲበተን ለነበረው 84ኛ ክፍለ ጦር ጭማሪ ኃይል በማስገባት ወደ ሳማ ቀበሌ የገባው የአገዛዙ ሰራዊት በሳማ ጂሉ አገር አካባቢም በፋኖ በተሰነዘረበት ድንገተኛ ጥቃት ሙትና ቁስለኛ ሆኖም፣ በዚህም የተደናገጠው የአብይ ሰራዊት ወደ ወርግቼ ቀበሌም እንደነበረ ቢገባ በአካባቢው የነበሩት አናብስቶቹ ፋኖች በሰነዘሩበት ጥቃት ሙትና ቁስለኛውን በአምቡላንሶች ጭኖ ወደ አረርቲ የፈረጠጠ ሲሆን ከአረርቲ ወደ ጨሌ መስመር ያመራው የአገዛዙ ሰራዊት በአጎጭ አገርና ስብሌን ጋራ በአናብስቶቹ ብስቶቹ ንብል ባለ ፋኖች ደፈጣም በተሰነዘረበት መቅሰፍታዊ ተኩስ በርካታም የአገዛዙ ዙፋን ጠባቂዎች በየማሳው እየተነደሉ እስከ ወዲያኛው የተሸኙ ሲሆን አገዛዙ ሬሳና ቁስለኛው በአይሱዚም እየጫነም እየጫነ ወደ አረርቲ ያስገባ መሆኑንና ከቦታው የአይን ማኞች የተመለከቱት ሲሆን፣ በሌላኛው ግንባር ወደ ድሬ ቀበሌ ለመግባት ሲቅበዘበዝ የነበረው ደንገጡር ሰራዊት ኮርማም ሀገሬ ቀበሌ ህብስት ላይ ክላሻቸውን አቀባብለው ሲጠብቁት የነበሩት አናብስቶቹም የጥይት አሩር በወንበዴው የአብይ ሰራዊት አዝንበውበት ከፍተኛ ጉዳት አድርሰውበት ሙትና ቁስለኛም አድርገውታል። በፊት ናቸው ሲባል ከጀርባ የሚያጠቁት ነበር ባሎቹም ወደፊት እየሞተ የሚገሰግሰውን የአብይ አህመድ ኃይል ከጀርባው በመዞር ለአረርቲ ከተማ ቅርብ የሆነውን የአገዛዙን ካምፕ አራዳ በር በመግባት በአገዛዙ ሰራዊት ላይ በከፈቱት መብረቂያ ጥቃት ከፍተኛ ጉዳት አድርሰውበት በርካታ ሞትና ቁስለኛ ሲሆን፣ በሸንኮራ ቀጠናም ወደ ጋራ ቦከን ነበልባሎቹን አፍኖ ለመያዝ ያመራው ልብልብ መከላከያ ሰራዊቱን በፋኖች ከበባ ውስጥ ሊገባ መሆኑን ሲያውቅ እየፈረጠጠ ወደ ባልጭ ከተማ የገባ ሲሆን በአውራ ጎዳና ወደ መልካ ጁሎም የገባው የብልጽግና ኃይል ሰራዊት ምሽት ላይ አካባቢም በነበልባል ዋና ጦር አዛዥ በፋኖ ሀምሳ አለቃ ፍቃዱ ጥላሁን እየተመሩ ፋኖዎች ወደ መልካ ጁሎም ያቀኑት አናብስቶቹም የነበልባል ፋኖች ፋኖዎች በሰነዘሩት ነጎድጓዳዊም የተኩስ ጥቃት በርካታውን ኃይል ሙትና ቁስለኛ አድርገውበት የአገዛዙ ኃይል እንዲበተን አድርገውታል። የተረፈው ኃይልም በጠዋቱም ከመልካ አጃሎ ወደ አረርቲ ሲያቀናም ከላዲ አፋፍ ደፈጣም የዘረጉት አናብስቶቹም በርካታ ኃይሉን ሙትና ቁስለኛ አድርገውታል። አገዛዞም በርካታ የሞቱበትን ሰራዊቶች ቀጥታም ወደ ሞጆም እየጫነም በጅምላ መቃብር እየቀበረ እንደሆነም መረጃዎች ከቦታው ደርሰውናል። በበርካታ ግንባሮች ያለ የሌለ ኃይሉን አግበስ ብሶም ቀበሌዎችን ለመቆጣጠርና ንበል ባለፋኖን ለመበተን ሲንቀሳቀስ የነበረው የአገዛዙ ዙፋን አስጠባቂ ኃይል ራሱ የፈራረሰ ሲሆን ይህ መረጃም እስከተጠናከረበት ሰዓትም በበርካታ ግንባሮች ፍጥጫው ተጠናክሮ የቀጠለ ሲሆን በዘመቻ በዞ ሰማያታት ከፍተኛ ድል ነበልባሎቹም እያስመዘገቡ ሲሆን ዘመቻው ላልተወሰነ ቀን ይቀጥላል ሲል የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ ህዝብ ግንኙነት ኃላፊም ኢንጂነር ታደሰ ወንድሙም አሳውቋል። አሁን በቀጥታ ወደ ጎንደር አልፋለሁ። ወታደራዊ የድል ዜና በጌምድር ክፍለ ጦር ራስ ደረ ደረጀ በላይ በማዕከላዊ የጎንደር ክፍለ ሀገር ግንባር የሚንቀሳቀሰው በታላቁ አርበኛ ራስ ደረጀ በላይ የሚመራው ጀግና የበጌ ምድር ክፍለ ጦር የፋኖ ሰራዊት በዛሬው ዕለት በሰራው ስፔሻል ኦፕሬሽን ልዩ ዘመቻ የብልጽግና ጦር ላይ ከፍተኛ ኪሳራ ማድረሱን የእዙ መረጃ ክፍል አሳውቋል። ከቀኑ 8 ሰዓት አካባቢም ጣቆሳ ደልጊ ከተማ ላይ በተሰራም ልዩ ዘመቻ ጀግናው የበጌ ምድር ክፍለ ጦር ሰራዊት ከፍተኛ ቁጥር ያለውን የብልጽግናን ፋሽስት ሰራዊት መንጋ መደምሰሱን አስታውቋል። የብልጽግና ጦር ከፍተኛ ቁጥር ያለው ከባድ ቁስለኛም ወደ ጎንደር ሆስፒታል ለመውሰድ ቢሞክርም በጀግና አውራ የበጌ ምድር ክፍለ ጦር ሰራዊት በተጠመዱበት መሰናክሎች ምክንያት ማለፍ ያልቻለ ሲሆን በአሁኑ ሰዓት የብልጽግና ቡድን መንጋ በከበባ ውስጥ እንደሚገኝም የፋኖ ኃይሎች አስታውቀዋል። በሌላ በኩል ወደ ጎጃም ስናልፍ አሜሪካ ሰራሹ መሳሪያ በ ፋኖ እጅ እየገባ ነው። ብልጽግና ከአሜሪካ የመጣው አዲስ ክላሽ በፋኖ ኃይሎች እየተማረከ ነው። ከጥቁር ክላሽ አስመላሽ ኮሚቴም የተሰጠ ስጦታም እንበለው ሲሉ የፋኖ ኃይሎችም በብልጽግና ሰራዊት ላይ እየተሳለቁበት ነው። የብልጽግና ቡድን አብይ አህመድ የተለያዩ ዘመናዊ መሳሪያዎችን ግዢም ይፈጽማል። ነገር ግን የብልጽግና ወታደሮች ትጥቁን ያጓጉዛሉ፣ ለፋኖም ያስረክባሉ። ሆኗል ነገሩም ውጊያ ላይ በርካታ የብልጽግና ሰራዊቶች ሲማረኩም ከነመሳሪያቸው ይማረካሉ። የፋኖ ኃይሎችን በከፍተኛ ገንዘብ የተገዙ የውጭ ክላሾችን በእጃቸው ያስገባሉ። ታዲያ ሰሞኑን አብይ አህመድ ከአሜሪካ ያስገባው አዲስ ክላሽም ይህ የምትመለከቱት በፋኖ እጅ ገብቷል። አሜሪካ ሰራሹ ዩናይትድ ስቴትስ ስፔሻል ኦፕሬሽን ኮማንድ ዩ ኤስ ኤስ ኦ ኮም የሚታጠቁትን ኤም ፎር ካርቢን መሳሪያ በአብይ አህመድ ቡድን ተገዛ። አናብስቶቹ የአማራ ፋኖ ታጠቁ። የአማራ ፋኖ ወሎ አና ብስቶች በብዛት ይህ መሳሪያም በእጃቸው እንደገባም ተነግሯል። ከወሎ በተጨማሪም በጎጃምም በርካታ የዚህ መሳሪያ ምርኮም በፋኖ እጅ እንደገባ ነው የተነገረው። በተለይ ወሎ ላይ ይህ መሳሪያም ከመቶ በላይ በፋኖ እጅ ይገኛል። አሁን በቀጥታ ከትግራይ ወደ ተሰማው ሰበር ዜና አልፋለው። ሁለት የህወሀት አመራሮችና ሁለት ጀኔራሎች ተጨማሪ ሁለት ሺ ወያኔ ታጣቂዎችን ለአልቡርሃን ጦር የሚሸጡበትን ስምምነት ለመፈጸም ከአምስት ቀናት በኋላ ወደ ሱዳን ለመሄድ ዝግጅታቸውን እየጨረሱ እንደሆነ ተነገረም። የሚሸጡት ተጨማሪም የወያኔ ታጣቂዎች ከምዕራብ ግንባር አባላትና ሱዳን ከሚገኘው ከአርሚ ሰባም አባላት የተውጣጡ ናቸውም ተብለዋል። ይህንን ያለው የቀድሞም የመቀሌ ከንቲባም አታክልቲ ነው። እንግዲህ እሱ እንዳለው ከሆነ ከሚሸጡት መካከል የተወሰኑት ምዕራብ ግንባር ከሚባለው የወያኔ ጦር የሚገኙ ናቸው። በዚህም መሰረት የሽያጭ ስምምነቱን ለመፈጸም ወደ ሱዳን ይጓዛሉ ብሎ ስማቸውን ካልጠቀሳቸው ጄኔራሎች መካከል አንዱም ጀኔራል ምግበይ እንደሆነም ግልጽ ነው። የምዕራብ ግንባር አዛዥ እሱ ስለሆነ መቼም ካልተዘረፍክ በቀር እጅህ ላይ ያለ ንብረት በሌላ ሰው ሊሸጠብ አይችልም ይላል አይደል? አባባሉ። በነገራችን ላይ ግን አታክልቲ ግልጽ ያላደረገው ነገር አለ። ሰዎቹ እንዴት ነው ወደ ሱዳን የሚሄዱት? በቦሌ ነው ወይንስ እንደ ቱ በህገ ወጥ የሌሊት በረራ ነው? ነገር ግን አሁንም የትግራይ ህዝብ መንቃት እንዳለበት ግልጽ ነው። በመጨረሻ ስለ አንድ ወጣት አጋዚ ኮማንዶናም የትግል ጉዞ ቦፍ በረር እናስመልክታችሁ። ይዋጋል እንደ ገብርዬም ይመራል እንደ አካልዬ የሚለውን የአጼ ቴዎድሮስ ንግግር ብዙዎቻችሁ ታስታውሱት ይሆናል። ይዋጋል እናም ያዋጋል እንዲሁም ያሰለጥናል እንደ ጆስዬም ልንል ተገደናል። ኮማንዶ መቶ አለቃ ዮሴፋስ ማሬ ጆሲ ይባላል። አብዛኞቻችሁ ታውቁታላችሁ። አሁን ላይ የአማራ ፋኖ ቦሎ ቤተ አማራም ስልጠና መምሪያም ኃላፊም ሆኖ ሞታ የፍሬም ጀግኖችን የማፍራ ስራም እየሰራ ይገኛል። ኮማንዶ ጆሲ በ1998 ዓ ምት ወደ ሀገር መከላከያ ሰራዊት ገብቶም ለ13 ዓመታት በአጋዚ ኮማንዶ ክፍል ተምዘግዛጊ ተዋጊነት ቦታ ላይ ተመድቦም ከሀገር ውስጥ እስከ ውጭ የተለያዩ ግዳጆችን ፈጽመዋል። ሰላም አስከባሪው ጀግና የወጣትነት እድሜውን ለሀገርና ለወገን የሰጠና እየሰጠ ያለ ሲሆን ከእድሜው አልፎም ለነፍሱ ሳይሳሳ በእሳት መሃል እያለፈም ብዙ ዋጋም እየከፈለም ይገኛል በኢትዮ ሶማሌ ክልልና በድንበር አቅራቢያም አልሸባብና ሌሎች አማጽያንን አልቃይዳን ጨምሮ የሽብር እንቅስቃሴ ሲያደርጉም ኦነግን በተደራቢነት የቀጠናው ስጋት በሆነበት ቅጽበት አማጽያኑን ከነ ሽብር አላማቸው አፈርደች ያስበላው የአጋዚ ኮማንዶ ክፍል አንዱ ፊት አውራሪ ነበር። ከኢትዮጵያ ውጭም በሀገረ ሶማሌ ከባይድዋ፣ ሞቃዲሾም፣ ድንሱርና ሌሎች ቀጠናዎች ውስጥም ጀብዱ ፈጽመዋል። አልሸባብ ሶማሊያን ሳያተራምስ ኮማንዶ ጆሲ የኢትዮጵያ መከላከያ ሰራዊት የአጋዚ ኮማንዶ ዩኒትን ወክሎ ለሰላም ማስከበር ግዳጅ ሶማሊያ ገብተው አልሸባብን ሽባ ካደረጉ ጀግኖች መካከልም አንዱ ነው። ከዚህ በተጨማሪም ወደ ሰሜን ሱዳን በኩል በመግባት የእርስ በእርስ ጦርነት ውስጥ የነበሩትን ሁለቱን ተገዳዳሪ ኃይሎች በመከርከም እሳት የማጥፋት ስራ የሰራው የኢትዮጵያ ሀገር መከላከያ ሰራዊት አጋዚ ኮማንዶ ስብስብ ውስጥ እሱ እንደነበርም ይታወሳል። ሰሜን ሱዳን ተረጋግታ በሁለት እግሯ እንድትቆም እነ ኮማንዶ ወንዱ ጆሴም በእሳት ተፈትነዋል። ብዙ መከራም አሳልፈዋል። በሀገር ውስጥም በተለይም 2010 ዓ ም የተፈጠረውን ለውጥ መሳይ በተግባር ነውጥ የሆነ ክስተትም ተከትሎም የአጋዚ ኮማንዶ አባላት በዘረኝነት ምክንያት ሲበታተኑ፣ ትግሬ የሆኑት ደግሞ ወደ ትግራይ ክልል ሲጓዙ፣ ኦሮሞዎችም ወደ ጉሪያቸው ተጉዘው ቄራ ሲሆኑ፣ አማራዎች በበኩላቸው በጥቅሻ ተግባብተው አንድ ነገር አሰቡም ዋላ አድር ብለው ማለትም 2011 ዓ ም በቁጥር ሀያ የሚሆኑም ኮማንዶዎች በኮማንዶ ጆሲ አስተባባሪነት የአማራ ክልልን የጸጥታ መዋቅር ማደራጀት አለብን ብለው ተመካክረው ቀጥታም ወደ ባህር ዳር በመጓዝ ጥያቄም አቀረቡ። ጥያቄያቸውን ግን የሚቀበል የአማራ ባለስልጣን አያጡም። ይህ አይነት እንቅስቃሴም አስፈላጊ ሲሆን ብቻ በእኛ የሚወሰን እንጂም በቡድን የሆነ ኃይል መጥቶም የሚከወን አይደለም ተባሉ። በዚህን ቅጽበት ነበር ሁሉም ኮማንዶዎች ላለመበተን ቃል የገቡት። አንድ ሆነን እንሞግት በቃ እምቢካሉን ካሉን ከባህር ዳር አንሄድም ነጋጠባ ቢሮን መጣልን ማለት ነው ያለብን ብለው ተስማሙ። በወታደርኛ ቋንቋ የሚሉትን ብለው ቃለ መሐላ ፈጽመው ላይካካዱ ተዋዋሉ። ከዚያም በሌላኛው ቀን ወደ ክልሉ ሰላም እንዲሁም ደህንነት ቢሮ ኃላፊም በጋራ ምሩ በወቅቱ ጀኔራል አሳምነው ጽጌን ማግኘት እንደሚፈልጉ ተናገሩ። ጀኔራሉ ለማናገር ፍቃደኛ ሆነው እየሳቁ መጡ። ኮማንዶዎቹ እንግዲህ እኛ የመጣነው የክልሉን የጸጥታ መዋቅር ማደራጀት ማሰልጠንና ማዘመን እንዳለብን አምነን ነው። ሌሎች ክልሎች ማለት ትግራይና ኦሮሚያ በሰፊው እየተዘጋጁ ነው ብለው ለጀኔራሉ እቅዳቸውን ከስጋታቸው ጋር አብራሩ። ጀኔራሉ በቀረበላቸው ሀሳብ እጅግ ሆኖም ደስ ብሏቸውም የኮማንዶዎቹን እቅድ ምንም ሳያስቀሩም ተቀበሉ። ይህንን ተከትሎም ጥር 3 ቀን 2011 ዓም ቢኮሎ አባይ ላይ ኮማንዶዎቹ ተሰብስበው ተወያይተው ሁለት ዎችን መረጡ። በዚህም መሰረት በጃሬና በቢኮሎ አባይ የመጀመሪያውን የአማራ ልዩ ኃይል ኮማንዶዎች ማሰልጠን ጀመሩ። ሁለተኛ ዙር በደብረ ማርቆስ ካሰለጠኑ በኋላ አሳዛኙ የሰኔ 15 ክስተት ተፈጠረ። ከዚያም አሰልጣኞቹ ያለምንም ወንጀል ወደ እስር ቤት ተወረወሩ። ይህ ሁሉ ሲሆን ኮማንዶ ጆሲም አብሮ ነበር። ከእስር ቤት ከወጡ በኋላ ለተከታታይ ሶስት ዙር የአማራ ልዩ ኃይልን አሰልጥኗል። በመጨረሻም የአማራ ልዩ ኃይል ሻለቃ መሪ ሆኖ ነበር ሻለቃውንም ሲመራ አንድ ከባድ ፈተናም ገጠመው ይሄውም ጃዊ አካባቢ የሚኖሩ ፋኖች ትጥቅ አስፈታና እሰር የሚል ትዕዛዝ ነበረ እሱ ግን ቀጥታ ከፋኖች ጋር በሰላማዊ አግባብ መነጋገር ችግራችንን ያለምንም ግጭት ለመፍታት ይቻላል ሲል ተናገረም እንደዛም አደረገም። ይህንንም በማድረጉ የተነሳ ይህ ግለሰብ ውስጡ ፋኖ ነው ተባለ። ቀጥለውም በሌላ ግንባር ያሉትን ፋኖዎች ትጥቅ አስፈትተ እሰር ብለው ወደ ቀዝቀዝና አባይ ዳር ላኩት። አሁንም በሰላም ችግሩ ተፈታ። በዚህ ቅጽበት ነበረም አለቆቹ የተበሳጩት። ከግዳጅ ሲመለስ ዮሴፍም ከነዘመነ ካሴ ጋር ግንኙነት አለው፣ ካኪ ለብሰው በእጀባ የሚንቀሳቀሱት አማጽያንን ይደግፋል ተብሎ በድንገ ተታሰረም የኮማንዶ ዩኒቱ ሰራዊት እጅጉኑ ተቆጣ። ሰራዊቱ ባደረገው ትግልና ሰራዊቱ በግምገማ መድረኮቹ ላይ በሚያነሳቸው ጠንካራ ጥያቄዎቹ ምክንያት ከጭቅጭቅ ለመትረፍ ኮማንዶ ጆሴን አለቆቹ ፈቱት። ወደ ሻለቃውም ተመለሰ። እስኪ የፋኖ ደጋፊ ካልሆነ መራዊ ከተማ ሄዶ ዘመንን ያዝ ብለው ይህንን ትዕዛዝ አደረሱት። ሻለቃውን እየመራ መርአዊ ገባ። ከመርአዊ ወጣትና ህዝብ ጋር በጥቅሻም ተግባባ። አለቆቹ ሲያዩት ከህዝቡና ከወጣቱ ጋር እጅና ጓንት ሆኖባቸውና በብስጭት ወደ ባህር ዳር ወሰዱ። ሰንበት ብለውም ወደ ጎንደር ጭልጋ ቀጠና ሂድና እዛ ተቀመጣሉትና ጭልጋ ሄደ። ለተወሰኑ ወራት ጭልጋ ውስጥ ቆየ። ከዕለታት አንድ ቀን ለጥምቀት ወደ ጎንደር ከተማ እንደሄደም እን የታከለ የባህል ምሽት ቤት ውስጥ የጎንደር አመራሮች ተመቱ ተብለውም እነ ኮማንደር ጆሲም ካሉበት ቦታ ታፍሰው ታሰረው ጎንደር ውስጥ አይኑን ጨፍነው እግሩን አስረው ቶርች አድርገውታል። አንተማ ከአሳምኖ ጋር የነበርክ ገዳይ ነህ እያሉ የደስዬ ደጀን አንጃዎች አሰቃይተውታል። የጎንደር ወጣት ግን ዘጠኝ ወር ሳይቋረጥ ከፖሊስ ጣቢያ እስከ ማረሚያ ቤት ከጎኑ ቆመለት። በሀሳብና በገንዘብ ጭምር አለንልህ ብለው የሚፈልገውን እያመጡለት ተሞሸረም። በእነሱም ጥረት በወረ መስከረም 2016 ዓ.ም ም ከእስር ቤት ወጣ። ከእስር ቤት እንደወጣ ደቡብ ወሎ ዞን ውስጥ የፖሊስ መምሪያ ውስጥ መደቡት እሱም ስቁ አለፋቸው። ፋኖ ነው ተብዬ ሲያሰቃዩኝ ኖሮ እንዴት እኔን አምነውኝ እዚህ ቦታ ላይ ሊመድቡኝ ቻሉ ብሎም ተገረመ። እነሱ ግን ወዲያው ፋኖን ይቀላቀላል ብለው ስለፈሩም የሹመት ማሰሪያም ፈልገውለት ነበር። ወትሮም ሕልሙም የአማራ ሕዝብን ማዳን፣ ለአማራ ሕዝብ መስዋዕትነት መክፈል እንጂም ለስልጣንና ጥቅም መስገብገብ ስላልነበረ እኔ የአማራ ሕዝብ አገልጋይ ባሪያው ሆኜ ነው የምኖረው ብሎ ከወራት ቆይታ በኋላ በወሎ ግንባር ፋኖን ተቀላቀለ። ለህዝብ ባሪያም ሆኖ መሞት መታደል ነው የሚል የሁል ጊዜም አባባልና ምርሃ አለው። አድማጮች የጆሴን የህይወት መንገድ እንዲህ ቃኘ ነው። በሌላ መረጃ እስካገኛችሁ ቸር አሰማን።